የውልሽ ሀብዬ እኔ እንደ ማንኛውም ሰው አረብ ሀገር ነበር የምኖረው። ከአረብ ሀገር አሞኝ ከኩዌት ወደ ኢትዮጵያ ገባው። ትንሽ ድምፅሽ አይሰማ ማሪ እሺ። አሁን አሁን እኮ በሱ ድምፅ አውሪው። እና ከአረብ ሀገር እንደገባሁኝ የዛኑ ቀን የጎረቤት ልጅ አለች፣ ወንድምሽን ልጅሽን ወስድልሻለሁ ብላት አለች ማዘርን እና ከእሷን በፊት እንደዋወል ነበር። ሄድኩኝና ባሏ ጋር ወንድሜን ትውሰደው በቃ የሚያስብሪት እ ሰጥሻለ ሞዴሬተር ይቅርታ ክብሪት ሞዴሬተር ሰጥሻለሁ። እና የምናስገቢያውን ትሞክሪዋለሽ እሺ። ዘይነብ ድምፅሽን ደግሞ ከፍ አድርገሽ አውሪ እሺ፣ እንዲሰማ እሺ። እና ሄጄ አናገርኩት። ቁጥሯ ከመጀመሪያው ጀምሪ ማሪ። ምንድንያልሽ እኮ የት ነበርኩኝ? ያው እኔ እንደ ማንኛውም አረብ ሀገር ነበር የምኖር። አረብ ሀገር ሰርቼ ነው ቤተሰቤን የማስተዳድረው ማስተዳድረው እና ስምንት አመት እንደዚህ ከሰራው በኋላ ታመምኩኝ። ከዚያ ወይ ገባሁኝ። የት ሀገር ነው ስምንት አመት የሰራሽው ማሬ? ሳውዲ አራት አመት ሰራው፣ ኩዌት፣ ዱባይ ሁለት አመት ኩዌት፣ አራት አመት ኩዌት ላይ ነው የታመንትን ያመሜ መጨረሻ ላይ ብሄር ሁለት ከዚያ ሲያማኝ የምንስበስብኝ ጓደኞቼ ወደ ኢትዮጵያ ሸኙ። ከዚያ የሄድኩ ቀን በፊት ማስተዳድራቸው ወንድሞቼን እኔ ስለነበርኩኝ እኔ አሞኝ ስለገባሁኝ በቃ ወንድሞች አሁን አድገዋል፣ ሄዳችሁ መስራት ትችላላችሁ ብዬ የጎረቤት ልጅ አለች በፊት ልወስዳት ነበረ ኩዌት። እሷ ደግሞ አልተሳካለትም፣ ኩዌት ተዘጋ ወደ ሮማንያ ሄደች እና ለእናቴ ወስድልሻለው ልጅ ሽንብላት ነበር ሄጄ ባሏን አናገርኩት የሚያስፈልገውን ክፍያ እኔ ከፍላለሁ፣ በቃ ውሰደው ሲል ፓስፖርት ያውጣ አለኝ። እሺ ያልኩኝ ፓስፖርት እሱ ጀመረ። እኔም ወደ ባሌ ቤት እናትን ቤት ወንድሞች ወንድሞችን ትቼ ወደ ባሌ ጋር ሄድኩኝ። ከዚያ ፓስፖርቱን ካወጣ በኋላ ከልጅቷም ጋር ተገናኘን። ልጆች ፈልጊ፣ እንደውም ዶሮ እርባታ ነው አንድ ሀያ ልጆች ይፈልጋል አለች። ከእሱም ጋር እናወራለ እሺ ያልኩኝ። እሱም ፓስፖርት ካወጣ በኋላ ሃያውን የሰፈር ልጅ የዘመድ ልጅ ምናምን አንድ ላይ ሰብስቤ ሰጠኋት። ከወንድሜ ጋራ ከዚያ ከስድስት ወር በኋላ መጀመሪያ የሄዱት ዘመዶችም እንዳለ ጠፍተዋል። ስለዚህ ያለ ብር አልሰራም ብለዋል ሰውየው አለች። ከዚያ ለልጆቹም ነገርኳቸው። ስነግራቸው እንከፍላለን አሉ። እኔ ደግሞ ለወንድሜ ኬት አምጥቼ ነው የምከፍሉ። ያመጣሁትን ብር መዝዤ ጨርሻለሁ። ያው ከአረብ ሀገር ስትገቢ ብሩ አይቆይም። ከዚያ ባለቤቴ መኪና ነበረው መሬት ሽጦ የገዛው። ከዚያ ያን መኪና ሽጦ ሌላ የተሻለ እንገዛለን ተባብለን ነበር። ከዚያ ከሱ ብር ላይ ከፈለለት ለወንድሜ ከዚያ ከፈለለት፣ የልጆቹ የሁሉም ተከፈለ። ልጆቹ በእኔ አካውንትን ያስገቡት ብሩ ማለት ነው። ከዚያ እኔ ደግሞ ዶላር ነው የሚገዛ ሲሉ እነሱ ባዘዙኝ አካውንት አስገባለሁ። እነሱ ከዛ እየለቀሙ ከዱባይም እያሉ እኔ በሁሉም አካውንት አስገባለሁ። ከዚያም ከስድስት ወር በኋላ ወርክ ፐርሚቱ መጣ። ከዚያ ሲመጣ ወረቀቱን አልክም። አሁንም አንዳንድ ሺ ዶላር ማስገባት አለብሽ ብሎ ሰውዬው አንገበገበ። ያውም አራስ ነኝ፣ መንታ ነበር የወለድኩት። ከዚያ ልጆቹን እንትን ብዬ፣ እሱም ተገባላቸው ወረቀቱን መጣ። ሙሉ ሂሳባቸው ተዘጋ። ስንት ልጆች? ዘጠኝ ልጆች ሙሉ ሂሳብ ዘጉ። ሌላዎቹ አንዳንድ ሺህ ዶላር ነው የከፈሉት። ከዚያ ኤምባሲ ከገቡ በኋላ እንዳለ ሪጅክት ተደረገ። እኔ ሪጅክት የሚባለውንም ነገር አላቅም። እንግሊዝኛ እንኳን አላቅም እኔ። ከዚያ እንዳለ ሪጅክት ሲደረግ አሁንም ድጋሜ ቀጠሮ ከዛው ተይዞላቸው ድጋሜም ሲገቡ እንዳለ ሪጅክት ተደረገ። ከዚያ ልጆቹ ብራችንን ካላመጣሽ ብሎ እኔን የቁም ስቅል አሳዩ። ወደ ሮማንያ ነበር አይደል ሚሄዱት? አዎ፣ ወደ ሮማንያ ነበር። ከዚያ ባለቤቴ እ ሀያ ናቸው፣ ሀያ ልጆች ስንት ብር ከፈሉ? ዘጠኝ ልጆች ዘጠኝ ልጆች ሶስት መቶ ሀምሳ ሺ ሌላዎቹ አንዳንድ ሺ ዶላር መቶ ሀያ ሺ የከፈለው የአንድ ሰው የአንድ ሰው ክፍያ ሮማንያ ለመሄድ ሶስት መቶ ሀምሳ ሺ ነበር። ሶስት መቶ ሀምሳ ሺ እና አራት መቶ ሺ ለምንድን ነው የአንዳንዶቹ ሶስት መቶ ሀምሳ ሺ የአንዳንዶቹ? የነዚህ የዘጠኞቹ መጀመሪያ ወርክ ፐርሜንት ወረቀቱ መጣ። ልዩነት አለው። ሪጅክት ተደረገ። ከዛ ሪጅክት ሲደረግ ቅደም ተከተል ነው የመጣው ወረቀት እኩል አልመጣም። ለዚያ ነው እኩል ያልተከፈለው። እና ልጆቹ ያልኩት ሌላ ነው ማሬ። ለአንዳንድ ሰው ሶስት መቶ ሀምሳ ሺህ ሆነው ዋጋው ለአንዳንድ ሰው ሁሉም ሶስት መቶ ሀምሳ ሺህ ነው ግን አልተቀበልኩ ኦኬ ከዘጠኝ ልጆች ሀያ ልጆች ከሀያ ልጆች ዘጠኝ ልጆች ሙሉ ከፈሉ ነው የምትይኝ? አዎ ሙሉ ከፈሉ። ሌላዎቹ የመጀመሪያ ማሰሪያውን አንዳንድ ሺህ ዶላር ብቻ ነው የከፈሉት። የማሰሪያ ተብሎ በኢትዮጵያ ስንት ከፈሉ ማለት ነው? ዘጠኙ ሙሉ ከፈሉ፣ አስራ አንዱ ደግሞ ግማሽ። አዎ ግማሽ፣ አንድ ሺህ ዶላር ግማሽ ከፈሉ ኦኬ ከዛ ኤምባሲ ሮማንያ ኤምባሲ ሲገቡ ሪጀክት ተደረገ ቪዛው አልተሰጣቸው አልተሰጠ እሺ ከዛ አልተሰጠም ከዛ ልጆቹ ብሬን መልሽልኛ እኔ ጋ ብር የለም አንቺ ነሻ ያገናኘሻቸው አለ አዎ ልጆቹ ጥፋት አላቸው እያልኩ አለም ከዚያ እኔ ሩማንያ ላሉት ልጆች እየደወልኩላቸው ቢያንስ እንኳን ግማሽ ብር እዚህ የተቀመጠ ለትኬት ተብሎ እነዚህ የዘጠኞቹ ለትኬት ተብሎ የተቀመጠ ብር አለ። ሁለት ሁለት ሺህ ነው ሩማንያ የተላከው ሁለት ሺህ ዶላር ሁለት መቶ በሰአቱ የተገዛው በመቶ ሀያ ሺህ ሂሳብ ነው። ሁለት መቶ አርባ ሺህ ነው ሩማንያ የተላከው የዘጠኞቹ ማለት ነው። ከዚያ እዚህ የተቀመጠውን ቢያንስ እንኳን እነሱን እሱን ብዬ ስለው ከብዙ ጭቅጭቅ በኋላ መቶ መቶ ሺህ ላኩልኝ። ከዚያ ሴትዮዋ መቶ መቶ ሺህ ላኩልኝ ከሩማኒያ ነው። አዎ መቶ መቶ ሺህ ለአንድ ሰው መቶ ሺህ። ኦኬ፣ እኔ እዚህ በአባታቸው አካውንት ሁለቱ የባለ አባትና የሚስት አባት በአንድ የጋራ አስከፍተው እነሱ ጋር ይቀመጣሉ። እኔ ጋ እንኳን እንዳይቀመጥ አላምን ብለውኝ ማለት ነው እነዚህ ሩማኒያ ያሉት ልጆች በነዛ አማቻ አካውንት የገባውን እሺ ቢያንስ እንኳን እሱ ስጡኝና ይሰጣቸው ስላቸው ከስንት ጭቀጭቅጭቅጭቅ በኋላ መቶ መቶ ሺህ ተላከ። ከዚያም መቶ መቶ ሺህ ለልጆቹ ሰጠኋቸው። የሰጠሁት ለዘጠኞቹ ነው። ዘጠኞቹ ሙሉ የከፈሉት ሶስት መቶ ሃምሳ ሺህ ሶስት መቶ ሙሉ የከፈሉት ለከፈሉት ዘጠኞቹ መቶ መቶ ሺ ስሰጫቸው ዘጠኝ መቶ ሺ ሰጠሻቸው ማለት ነው። ስለዚህ ሁለት መቶ ሀምሳ ሺ ይቀራቸዋል እነዛ ሰዎች። ከዚያ ዘጠኝ መቶ ሀምሳ ሺ። ከዚያ በኋላ ልጆቹንም የዘመድም ስለሆኑ እሺ ቢያንስ እንኳን ግማሹ እንኳን ከፈይ ዱባይ የምንሄድበት እንደዚህ ብለው ነበር። ከዚያ በስንት ጭቅጭቅ ለሁለት ልጅ ሀምሳ ሀምሳ ጨመረልኝ። ለሁለት ልጅ ሀምሳ ሀምሳ

አንድ ሺህ ዶላር ለከፈሉት እሱ የእነሱ አንድ ሺህ ዶላር ቆይ አንድ ሺህ ዶላር ከከፈሉት ውስጥ አንድ ሺህ ዶላር ከከፈሉት ውስጥ ለአምስት ልጆች ሰማንያ ሰማንያ ሺህ አርባ ሲሉኝ ልጆቼን ጥዬ ተነስቼ መጣሁ። ኪኒኒ ይዤ ማለት ነው። ራሴን እየሳትኩ እኮ ወድቃለሁ። ይጥለ ወዲያ ተመለሰሽ የመጣሽው አረብ ሀገር ምን ላድርግ? አላስቀምጣሉኝ። መንታ ልጆችም ጡት ይጠባሉ፣ ትቻጭ አላስቀምጣሉኝ። ሁሉ እነሱም አይፈረድባቸውም፣ ብራቸው ነው። ማሪ፣ ልክ ነው እኮ እኔ እኮ እነሱ ላይ እየፈረድኩ አዎ፣ ግን ይቀጥላል። እሺ፣ ሮማንያ ያሉትን ሰዎች ስታገናኝ ጥቅምሽ ምንድን ነው? ወንድሜ ነው የሚወስዱልኝ። ወንድምሽ ኮሚሽን ይቀበላል? ይወስድልኝ፣ ይወስዱልኛል ወንድሜን እንዲወስድ ኦኬ ብር አይከፍሉሽም ወንድምሽን፣ ወንድም ሽን ይወስዱልሻል በነፃ ሁለት ሺህ ዶላር ብቻ ነው የምከፍለው። እነሱም ያገኙት ይቀራል ለመቶ ሀምሳ ሺህ ብቻ እኮ ነው። ታዲያ ለመቶ ሀያ ሰው ሁሉ ሰተሻቸው መቶ ሀምሳ ሺህ ብቻ ለወንድምሽ ሦስት መቶ ሀምሳ ሺህ ነበር የሚከፈለው። ሁለት ሺ ሁለት መቶ ሺህ ስከፊ ሀያ ሰው ሁሉ ሰተሻቸው በሀያ ሰው መቶ ሀምሳ ሺህ ብቻ ነው የሚቀንሱልሽ

ሁለት መቶ ሺህ የፕሮሰስ መጨረሻ ስለሆነ መቶ ሀምሳ ሺህ ትርፋቸው ነው ትርፋቸውን ተውልሽ ያለ ትርፍ ለወንድምሽ ያለ ትርፍ በሁለት መቶ ሺህ ብቻ አዎ ስለዚህ ትርፋቸው በአንድ ሰው ሀያ ሺህ አዎ በአንድ ሰው ትርፋቸው መቶ ሀምሳ ሺህ ከሆነ መቶ ሀምሳ ሺህ ሲባዛ በሀያ ሰው እነዚህ ሰዎች ሶስት ሚሊዮን ብር እያገኙ አንቺ በሰጠሻቸው ሀያ ሰዎች ሶስት ሚሊዮን ብር እየተጠቀሙ ለአንቺ ግን መቶ ሀምሳ ሺህ ብቻ፣ ለወንድምሽ ዲስካውንት አደረጉልሽ። ሌላ ምንም አይነት ኮሚሽን አይከፍሉሽም። ይህን እያልሽኝ አለ እሱ ስራ። ልክ ነሽ። እነሱ በእርግጥ ልጅቷ ደላላ አይደለችም። ዘመዶቿን ነው እስካሁን የወሰደችው፣ የእህት ልጅ እህቶቿን ነው የወሰደችው። ባሏንም ልትወስደው ፕሮሰስ ላይ ያለ ነው እኔ የደረስኩበት እና በፊትም ምትወስዱ የአክስቴ ልጅ እያለች ነው እንጂ ደላነ ስራ እሱም እሷም አይሰሩም። ለምን ጾመኛ ነኝ፣ ሰው ላይ የማይሆን ነገር መጫን ሀራም ነው። እኔ አልጀመሩም ከእኔ በፊት አልጀመሩም እኔ ነኝ እከፍላለሁ፣ ውሰድልኝ አልኩት። ከዚያ እሱም እኔ የወለድኩ ቀን ነው የሄደው፣ ባሏም ማለት ነው። እሷ ናት የወሰደችው። ስለዚህ አንቺ በወለድሽ በስንት ጊዜ ነው የሰው ዕዳ አስጨንቆሽ ወደ ከአራስነት ተነስተሽ ወደ አረብ ሀገር የመጣሽው መንታ ልጆችሽን ጥለሽ ከወለድ በስንት ወርሽ? እኔ አሁን እዚህ በቃ ከወለድኩ በኋላ በሶስት ወሬ ከእነሱ ጋራ ነበረ መመላለሰው። አዲስ አበባ ለእናቴ እየተውኩ ማለት ነው አንዱን ብቻ እሸከማለሁ። እሱ ከጡት ውጭ ስለማይጠብ ያቺ ሴቷ ትንሽ ጡጦ ትጠባልኛለች እና ከዚያ እንዲህ የተሰቃዩ መጨረሻ ላይ መረረ ሲለኝ ከሁሉም ከማብድ ብዬ አበድኩኝ። ታውቂያለሽ ቤት ውስጥ ጨርቄ መቅደድ ነው የሚይዘው የምጨብጠው። በዛ ላይ ባለቤቴ ከጎን ያደለም፣ እሱም ብሩን ለወንድሜ ስለከፈለ የምሰራበትን ባጃጅ እንኳን እንዳልገዛበት ብሩን ለወንድምሽ አስከፍለሽኝ ይኸው ባዶ አስቀረሽኝ ለልጆች እንኳን ዳቦ መግዣ አሳጣሽኝ ብሎ ጠላኝ። ለምን የሰፈር ልጆች ናቸው፣ የሀገር ልጆች ናቸው። ሚስትክ እንደዚህ ብር ሰርቃ ይሉታል። እሱም አይነግረኝም። እኔ እናቴ ጋር ነኝ። ወደ ቤቴ አልተመለስኩም። እንደወለድኩ ሰው ስላሌለኝ፣ ሁለት ልጅ መያዝ ስለማልችል ማለት የወለድኩት እናቴ ቤት ነው። ከዚያ ጋይስ እየተቆራረጠ ነው። ኮፒ ሊንክ አድርጉ ፕሊስ፣ በደንብ ኮፒ ሊንክ አድርጉ።

277 ላይ ነው። ሌትስ ጎ 300 ኮፒ ሊንኩን እጃችሁ ሁለት ገብቷል። አፍጥኖት እነሱ ከሚያደርጉት ሪፖርት የኛ ኮፒ ሊንክ መብለጥ አለበት። እናሸንፋለን። የሰው እዳ እኮ በጣም ከባድ እኮ ነው። እንደው እዳሳይ ቆርጥ ማትወቅ አለው ዘይነብ አሁን ገና ነው የመጣሽው። እና ተቋርጠሽ ነበረ አሁን ገና ነው የመጣሽው። አሁን ይሰማል? አሁን ትሰሚያለሽ? አዎ። ያቆምሽው ጨርቄን መቅደድ ጀመርኩኝ ቤት ውስጥ ብለሽ ነው። ከዚያ ጓደኛ ከኔ ጋ ተሰቃይት እሷ በቃ ላከችኝ ወደዚህ ማለት ነው። ልጆቹን ለእናቴ ትቼ በህይወት ስቆይ ብሩን ለምነንም እንከፍላለን፣ በየገበያም ዞረን ቢሆን እንከፍላለን። መጀመሪያ አንቺ በህይወት መኖር አለብሽ ብላኝ ወደዚህ ላከችኝ። እዚህ ስመጣ ደግሞ ሴቦቹ አቁም ያው የሚጥል በሽታ ሜዲካል ንትና አስ ያስንትና ይልም ታውቂያለሽ። አይጥልሽም ኪኒኒ የመጣው እየተደበኩ ውጣለሁ። ከኪኒ አልፎ እወድቃለሁ። አሁን ብታይ እንትን እየሰራ እወድቃለሁ። አሁን ሽንት ብስብስ ነው የምለው ከዚያ ደሜ ያስተፋኛል። የሚመታኝን አላቅም። ሴትዮዋ እንኳን ብታቅ ጥሩ ነው። ካወቀች ደግሞ ወደ ኢትዮጵያ ትልከኛለች ብዬ በጣም ተጨነኩኝ እና እነዛን ምስጠይቃቸው በቃ መቶ መቶ ሺህ ተከፍሏል ለምን አታሳምኛቸውም? ይሉኝ። እንዴት ነው የማሳምናቸው? ከዚያ እናቴን ከልጅ እንዴት ቀላይ ገንዘቡን ሲሰጡ ቀጥታ ወደ አንቺ አካውንት ነበር እንዴ ያስገቡት? አዎ አዎ፣ ወደ እኔ አካውንትን ነው ያስገቡት። ልጅቷን አምጫት ብለው ታሰረች እናቴ። ከጻል ከመንታ ልጆች ጋር አንዱ ከፊት አንዱ ከኋላ አዝላ እስር ቤት በየእስር ይሄ እንስሳማ እየሰ ወድቃለ። ከዚያ የ12 አመት ልጅ ደግሞ አለች። አሁን እሷንም ትምህርት አቋረጠች። ለምን? እኔን ለመበቀል የሆነ ነገር ያረጉብኛል። እስቲ አሁን ልጅቷ ቢያበላሹ የሆነ ነገር ቢያረጉ ምንድነው ተስፋዬ? ምንድነው እስቲ እንዴት ነው የማረገው? እንዴት ከዚህ ውስጥ ምወጣ? ልጆቹስ ስንት ጊዜያቸው ነው? አሁን እድሜያቸው አሁን አመት ከምናምናቸው ነው። አንቺ ከመጣሽ እኔ አሁን ከመጣሁ አራት ወር ሊሆነኝ ነው። ምን ይሻልሻል? ያው አሁን ትከ ትናንትና ወድቅ ያለው ወይ ጆሬ እየደማ ነው፣ ዛሬ ማለት ነው። አሁን ለሴትዮ ምን ብዬ ልንገራት? ደሞ አልቆም አለኝ፣ ይወጋኛል፣ ግራ ጆሬ እንግዲህ ምን እንደመታኝ አላቅም። አሁን ምን ሆነሽ ነው? በተለይ ምን እላታለሁ ብዬ ለማኪ ስነግራት እስቲ፣ ሀቢባ ጋር ሄድን። የምችለው ነገር አይደለም የስነ ልቦና እራሱ ያስፈልግሻል ብላ ወደ አንቺ ጋር ይዛኝ መጣች፣ ማኪ ማለት ነው። ምን በምን ቀን ገባሽ፣ እንደዚህ አይነት ስራ ውስጥ? በእነዛ ሰዎች እስካሁን እነዛ ሮማንያ ያሉት ሰዎች ማሬ፣ አታልቅሽ፣ ውሃ ጠጪ፣ ተረጋግተሽ አውሪ። እነዛ ሮማንያ ያሉ ሰዎች የበሉት ብር ለምን አይመልሱም? ልጆቹን አላኳቸውም። ስለዚህ እስካላኳቸው ድረስ ብሩን የመመለስ ግዴታ አለባቸው። እኛ ጋር ያለውን ሰተናል። ሰውየ እስቲ ለዚህ እኮ ነው እንድታናግሪያቸውም ፈልገው። ቲክቶክ ይጠቀማሉ ዋትሳፕም ይጠቀማሉ ሰዎቹ አድራሻቸውን አጠፉብን። እሷም ደግሞ ከመጀመሪያ ከምትሰራበት ቦታ ወጣች። ይህንን ጉዳይ ሳትጨርስ ለምንስ ወጣች? እኔ እሷን ነው የማውቃት፣ እሷን አምኜ ነው ሜዳ ላይ ጣለ። ተረጋጊ ቅልቦችን ልቦችን አናግርልሻለሁ። መጀመሪያ ግን ልጅቷን ላናግራት፣ ታሪክ እውነት ነው ውሸት ነው። ወደ ቅልቦች ልቦች ከመውሰድ በፊት፣ ጉዳዩን ወደ ህግ ከመሄዱ በፊት፣ ታሪክ እውነት ነው ውሸት ነው ለማጣራት፣ ልጅቷን ሼር አድርጊላት። ሼር አድርገሽላት ካልመጣች ዋትሳፕ ቁጥሯን ሰጭኛለሽ። እኔ ዋትሳፕ ላይ አናግራት አለው እቀጥራት አለው። ትመጣለች፣ እንነጋገራለን። ልጁን አናግረኝ እኔ ቁጥሩን ይሄ በዚሁ ጥልክልሻ አለው ነው መጀመሪያ ያገናኘችሽ የሚያገባት ኮሷ ናት። ሁለቱም አንድ ላይ ናቸው፣ ባልና ሚስቶች እኮ። የሁለቱንም ቁጥር ላኪልኝ። መጀመሪያ ሼር አርጊላቸው፣ ሼር ካልመጡ ነው ቁጥራቸው ምሰጭ። ሼር አርጊላቸው። ቲክቶክ አላቸው? አሁን ላርግላቸው። ግን አሁን አንቺ ሀኪም ቤት ልትሄጂ ነው፣ ጊዜ የለሽማ አልነገርኳትም። ለሴትዮዋ ምን ብዬ ልንገር? ደሞ አልቆ ማማሪ ብሌን ትቀድማለች ስልሽ ቅድም ታደጋጊማ ውሃጠች ብሌን ትቀድማለች ስልሽ ቅድም፣ እኔ ሀኪም ቤት ልሄድ ነው። ከሴትዮዋ ጋር እየጠበኩት አስቀድሚኝ ብለሽ ነው ያስቀደምኩሽ። ልነግራልቆ ሀኪም ቤት ሂጂ ነው ቁጥር ስጭኝና የሁለቱንም ቁጥር ስጭኝና አንቺ ሀኪም ቤት ሂጂ፣ እኔ አናግሪያቸው ዋትሳፕ ላይ ነገ ይዣቸው እመጣለሁ እያልኩሽ እኮ ነው። እሺ እሺ፣ ቁጥራቸውን ለመስዬን አስገባልሽ አለው፣ ትልኪልኛለሽ። በውስጥ ለሞዴሬተር አይዞሽ፣ እሺ። እንደዚህ አይነት ነገር ውስጥ አትግቡ። ይህ ድለላ ስራ ምናምን ተከፈላችሁም አልተከፈላችሁም፣ አሁን ጉዳያችን ስንታገኘሽ ስንታተረፍሽ ምናምን ክርክር አግኝቻለሁ አላገኛም በነፃ ነው ምናምን የምሰራው ይሄ አደለም ጉዳያችን። እንደዚህ አይነት ስራ ላይ አትግቡ በቃ። እንደዚህ አይነት ስራ ላይ አትግቡ በቃ ትንሽዬ ብር በሐቃችሁ ንጹህ ነገር ደሞ እዛችሁ የሚሆን ምን ይሆን ሰርታችሁ የምታመጡ። ይሄ ደላላ ማገናኘት ነገር፣ በነፃም ሆነ በብር አታገናኙ፣ ኃላፊነት አትውሰዱ። እናንተ ያገናኛችሁት ሰው አሁን እነዚህ ሀያ ሰዎች ሮማንያ ሄደው ቢታገቱ፣ ቢጠፉ፣ ኩላሊታቸው ቢወጣ ማነው ተጠያቂው? እንደዚህ በህገ ወጥ መንገድ በሰው በሰው አገናኝቶ አትድፈሩ። እንደዚህ አይነት ነገር ኃላፊነት አትውሰዱ። ፕሊዝ፣ የሰው ህይወት ላይ ኃላፊነት አትውሰዱ። አላቅም በሉ በቃ ብበኔ ይማር ነው የምለው። ይሄንን እውነቴን ነው የምልሽ። አይባ ወላ ለአዚም ለምን የከፈልኩት ማሬ ታውቂያለሽ። እነዚህም ሰዎች እኮ ያሳዝናሉ። ይሄን ሁሉ ብር ከፍለው ተስፋ አድርገው እንሄዳለን ብለው እነሱም ላይ ነው መፍረድ አልችልም። ለምን ብራቸውን ከፍለው ነው እነሱም ብራቸው ተበልቶ ነው። ገባሽ? አንቺን አምነውሽ በአንቺ አካውንት አስገቡ ብራቸውን ተበሉ። ስለዚህ እነዚህ ሰዎችም ሀቅ አላቸው። በጣም ያሳዝናሉ እነዚህ ሰዎች ምን ያህል ለፍተው እንዳመጡት ብሩን እነሱ ናቸው የሚያውቁት። ብሬን አምጪ ብለው አንቺን ማስጨነቃቸው ብለው ልንፈርድባቸው አንችልም፣ አይፈረድባቸውም። ገባሽ እነሱ ብሩን እንዴት ሆነው እንዳመጡት ነገር ሰርተን እንከፍላለን ብለው ይበደሩ ያላቸውን ነገር ይሽጡ፣ አናውቅም። ልክ ነሽ ወላሂ፣ ለዚህ ልክ ነሽ ግን እልልሽ፣ በእኔ ይማሩ፣ ህዝብም በእኔ ይማር እንደዚህ አይነት ህይወት ነው የምለው ለምን፣ ዛሬ ለልጄም ተረፍ። ልጄ ያለ ትምህርት ቤት ነው የተቀመጠችው ሰቀቀኑ ስልክ እንትን ኮሺ ባለ ቁጥር ሰቀቃ ነው። በጣም ከባድ ነው። ህገ ወጥ ነገር ከማድረጋችሁ በፊት አስቡ። እኔ በምሰራው ህገወጥ ወጥ ስራ ምን ያህል ሰዎች ይጎዳሉ፣ ከእኔ አልፎ ልጆቼ፣ ትዳሬ ብላችሁ አስቡ። ኮሚሽኑ ብቻ አንቺን እያልኩ አይደለም፣ አንቺን እንዳይመስልሽ። እኔ ለእህቶቼ ወንድሞቼ ምክር እየሰጠሁ ነው። አንቺን አይደለም፣ እሺ ማ እነሱን እየመከርኩ ነው። ኮሚሽኑ አታሏችሁ፣ ገንዘቡ ይጣፍጧችሁ፣ አታሏችሁ። እንደዚህ አይነት ነገር ውስጥ ገብታችሁ እድሜ ልክ የማትወጡት ነገር ውስጥ ልትገቡ ትችላላችሁ። ሰው በእናንተ ምክንያት ሊሞት ይችላል። ሰው ሄዶ ያገናኛችሁት ሰው እዛ ሄዶ ሊገደል ይችላል፣ ሊሞት ይችላል፣ ኩላሊቱ ሊወጣ ይችላል፣ ከነአካቴው ሊጠፋ እና ቤተሰቦቹ እድሜ ልክ እያሳደዷችሁ መኖር ሊያቅታችሁ ይችላል። የገንዘብ ጉዳይ ብቻ አይደለም። የእሷ ገንዘብ ነው ተሰርቶ ይከፈላል። ሄደው እነዚህ ሰዎች ጠፍተው ከናካቴው ቢቀሩስ? ገባችሁ። ስለዚህ በፍፁም በገንዘብ የሚመለስ ነገር ኢትስ ኦኬ የሰው ነፍስም ሊጠፋ ስለሚችል ተጠንቀቁ። እንደዚህ አይነት ነገር ላይ አትግቡስ ቁጥር ሽላኪላት የሁለቱንም ቁጥር ከስማቸው ጋር አብረሽ ከሀገሩ ኮድ ጋር ከስማቸው ጋር ቁጥር አስቀምጭላት ዋትሳብ ላይ። እንዴት ነው ማገኘት? ዋሳብ ንከት ቤዚ ከላይ ያለችው ንከት ንኬት፣ ከዛ ስትነኪያት ፎሎባክ የሚል አለ። ፎሎባክ ትያትና ቀዩ ነክተሽ፣ ከዛ መሴጅ የሚለውን ትነኪና ገብተሽ ታስቀምጭላታለሽ ቁጥርና ስም። አይዞሽ፣ እሺ፣ ይታለፋል። አሁን አንቺ ይሄ ገንዘብ ነው፣ ተሰርቶ የሚከፈል ነገር ነው። እዳም ከሆነ ተሰርተሽ ትከፊዋለሽ፣ በህግም ትጠይቂያቸዋለሽ፣ ችግር የለም። ሄደው አንዳቸው ሞተው ቢሆን ኖሮ ምንት ነበር ወይ? አንዳቸው ኩላሊታቸውን ቢያወጡባቸው ምንት ያለሽ? ሄደው ሄደው ከናካቴው ድራሻቸው ቢጠፋ ቤተሰቦቻቸው እድሜ ልክ አንቺን እንደሚያሳድዱሽ እንኳን በገንዘብ አለፈ ተመስገን በይ። እንኳን ገንዘብ ሆነ ገንዘብ ተሰርቶ ይከፈላል፣ ነፍስ ግን ተሰርቶ አይከፈልም። ዋትሳፕን ያልሻት አቡ ኮንፊውዝድ እንዳትሆን። ልጅቷ እዚህ ላይ ሚሴጅ በያት፣ መሴጅ ነው እኮ ያልኩሽ። ማሬ ንኪያት፣ በዚቲን ንኪያት፣ ንኪያት እና ፎሎ ማክ የሚለውን ንኬ። ከዛም በኋላ መሴጅ የሚል ይመጣል። ከዛም መሴጁ ላይ ቁጥር የሁለት የሁለቱም ቁጥር ጽፈሽ ከነስማቸው ላኪ ይላት። በዚቲ አምጥታ ለእኔ ዋትሳፕ ላይ ትሰጠኛለች። የሰው ቁጥር አደባባይ ላይ አይሰጥም። ለዛ ነው እነት ልክ ነሽ። እዚህ ላይ ሆነሽ ካላወቅሽበት ወርደሽ መስጠት ትችያለሽ። ፉሎ አድርጊያት ግን እንዳትጠፋፍ። በቃ ብዬ ጨርሰናል። ኔሉበድና ታችሽና በጣም ነው ማመሰግና፣ ብዬ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ ተባረኪ፣ አብረንሽ ነን፣ ተጎንሽ ነን፣ አለን፣ አመሰግና- እሺ፣ ናታኒ እየጻፍሽላት ነው፣ ግን ፖዝ አላለም። እንትንሽ እዚሁ ነሽ ይላል። አልሄድሽም፣ ወደ መሴጅ አልገባትም መሰለኝ። ቤዝዬ አንቺ ይጻፊላት፣ ማርያምን እኔ እኮ